ምን ይመስላል የሚለውን መጀመሪያ ሰልማን አልፋሪስ ብሎ ማለት ማን ነው የሚለውን ማየት ይቀድማልና፣ ሰልማን አልፋሪሲ ብሎ ማለት ሰሓቢይ ነው። ነቢዩ ዐለይሂ ሰላቱ ወሰላምን በጣም የሚወድ ሰሓቢይ ነው። ግን ሰሓባ ከመሆኑ በፊት ምን ነበር የሚለውን የምናየው፣ በጣም ብዙ ሃይማኖቶችን፣ ትክክለኛውን ሃይማኖት ለማግኘት በጣም ብዙ ሃይማኖቶችን ሲሞክር ሲሞክር፣ እሳት አምልኮዋል። የሁድይ ሆኗል። ክርስቲያን ሆኗል። ብዙ ሃይማኖትን ሞክሮ ነው ወደዚህ ሀገር የመጣው ማለት ነውና ፋርስ ላይ ፋርስ አሁን ኢራን የሚባል ሀገር ማለት ነው። ፋርስ እሳት አቀጣጣይ ነበር። እሳት አቀጣጣይ ማለት የሚገዙት እሳት ነው። ያን እሳት አቀጣጣይ የነበረ ሰው ነው። ከዛም የሁድ ሆነ። የሁድ ከሆነ በኋላ ክርስቲያን ሆነ። ክርስቲያን ሆኖ እዛው አንድ አረብ ሀገር ሂድና፣ አንድ ነቢይ ያለ፣ ያ ነቢይ የመጨረሻ የሆነ ነቢይ ነው። እሱን ካገኘ ትክክለኛ ሃይማኖት ያለው እሱ ጋር ነው አለው ማለት ነው እና ያ ነቢይ ሶስት አይነት ምልክት አለው። ሰደቃ አይቀበልም፣ ስጦታን ይቀበላል እና ከጀርባው ላይ የነብይነት ማህተም አለበት፣ የነብይነት ምልክት አለው ከጀርባው ብለውት ነበርና፣ ወደዚህ ወደ መዲና በሚመጣበት ጊዜ መንገድ ላይ ይዘውት ለባሪያ ሸጡት። ለዛ ባሪያ ባሪያ ሆኖ የተሸጠው ለማን ነው? ለዚህ አሁን ለምታዩት መዝራዓ፣ ለዚህ ለተምር እርሻ ባለቤት ነው የተሸጠው ማለት ነው። ለዚህ የተመረሻ ባለቤት በተሸጠ ጊዜ እዚህ ሆኖ ነብዩን ዐለይሂ ሰላቱ ወሰለም አያቸው። ነብዩን ሲያያቸው እስኪ ይሄ ይሆን እንዴ ነብዩ መሐመድ የሚባለው ወይ መጨረሻ ላይ ይመጣል የተባለው ነብይ ይሄ ነው እንዴ በማለት ሰደቃን ወስዶ እስኪ እንኩ ሰደቃ አላቸው። ነብዩ ዐለይሂ ሰላቱ ወሰለም አላሁ ሱብሐነሁ ወተዓላ ሰደቃን እንዲበሉ ይሄ የእርዳታ ምግብን እንዲበሉ አልፈቀደላቸውም ለሳቸው ክብር ሲባል ማለት ነውና ያን ሰደቃ ውስጥ ወስዶ በሚሰጣቸው ጊዜ ተቀበሉት ለአካባቢያቸው ላሉ ሰዎች እንዲበሉ አደረጓቸው እሳቸው ግን አልበሉም ነበር ማለት ነው ከዛም አንድ ምልክትን አገኘ ሁለተኛው ምልክት ምን ነበር በነጋታው መጥቶ ስጦታን ይዞ መጣ ያው ተምር እና ዘቢብ ወይንን ይዞ በመምጣት ወደ ነቢዩ ዐለይሂ ሰላቱ ወሰላም ይዞላቸው መጣና ይህ ስጦታ ነው ባላቸው ጊዜ ተቀበሉት ተቀብለውት እሳቸውም በሉ ሌሎችም አብረዋቸው በሉ ማለት ነው ከነቢዩ ዐለይሂ ሰላቱ ወሰላም ጋር ይህንን ሁለት አለ ማለት ነው ሶስተኛ

በጣም አቅፏቸው አለቀሰ ማለት ነው። ከዛ በኋላም ነው ሰልሞ የነቢዩ አለይህ ለህ ሰላቱ ወሰላም ሰሓባ የሆነው። ከዛም ነቢዩን ምን አላቸው እኔ ነፃ መውጣት እፈልጋለሁ። ባሪያ አይደለም እኮ እሱ፣ ግን መንገድ ላይ ይዘውት ባሪያ አድርገው ስለሸጡት ነው ማለት ነው። ለዚህ ለመዝራዐው ባለቤት የሁዲ ነበር እና መጦ እሱ ነጻ አውጣኝ ሲለው ሶስት መቶ የተምር ዛፎቹን ከተከልክ ነፃ አወጣሃለው አሉ። ይህንን ሄዶ ለነቢዩ አለይህ ለህ ሰላቱ ወሰላም ነገራቸው በሚነግራቸው ጊዜ መጡ። ነብዩ ነብዩ መጣው ሰሐቦች መጡ እና ዑመር ራዲየላሁ ዐንሁ አብረው መጡና እዚ እነዚህን ተምሮች በሙሉ ተከሉ። የሚገርመው አላህ ሱብሓነሁ ወተዓላ ለነብዩ አለይሂ ሰላቱ ወሰለም ሙዕጂዛ ያደረገላቸው ምን ነበር? ነብዩ የተከሉት ብቻ ነበር ያደገው የነበረው። ነብዩ የተከሉት ብቻ አድጎ የሌሎች ማንም የተከለው አላደገም ነበር ማለት ነው። እናም ይ

ስንገባ ያያችሁት ደግሞ በር ላይ ያለው በሚሰሩበት ጊዜ ሲጠጡት የነበረው ነው ማለት ነው። ብዕሩል ፈቂር ይባላል ወይ ደግሞ ነቢዩ ለ ሰላቱ ወሰላም በመጡ ጊዜ ፈቂሩ ለና እዚህ ጋር እስኪቋፍሩልን ቆፍሩልን ብለው ሲቆፈር የወጣ ውሃ ነው ማለት ነው እና ከዛ እሳቸው ነቢዩ ለ ሰላቱ ወሰላም ጠጡበት፣ እንደዛውም ሰሓቦችም እንዲጠጡ አደረጉ። የመዲና አብዛኛው አባር ወይም እነዚህ የምንጭ ውሃዎቹ

አይከፋም ነቢዩ አለይህ ሰላቱ ወሰላም በእጃቸው የተከሉበት ውሃ ውሃውን በእጃቸው ነክተውታል እነዚህ የተምር ዛፎች ነቢዩ አለይህ ሰላቱ ወሰላም እንዲተከሉ አድርገው እሳቸው ተክለዋቸዋል እና ከዚህ ነቢዩ አለይህ ሰላቱ ወሰላም በእጃቸው ከተከሉበት ቦታ የእሳቸው ብቻ ነው ያፈራው እስካልን ድረስ የዛ ሰመራን ለማግኘት ሁላችንም ተምር ካገኘን የቻልነውን ያከላቅም እንደው ለቤተሰብ የምንወስደው ከዚህ በፊት ገዝተን እንኳ ከሆነ አሁን ለራሳችን የሚሆን ትንሽ ትንሽ ነገር ይዘን ብንሄድ ከዚህ ኸይር ነው ማለት ነው። የቀረ ነገር ካለ ስለ ዝርዝር ነገሩ ሼክ ጀማል ታሪኩ ይህንን ይመስላል። እዚህ ተምር ውጭ ላይ እናያለን። ውጭ ላይ ያለውን ብዕሩል ፈቂር ላይ ሀይላንድ የያዛችሁ በሀይላንድ ያዙት። ዓፊያ ሺፋእ ስለሆነ ስለሚያድን፣ ውስጥ በሽታ ያለበት በሽታ ላለበት ሰው የምንወስደው ከሆነ ዱንያው እንደዚህ ደንገርገር ላለው ሰው የሚሰጥ ስለሆነ ማለት ነው። እና ይህንን ይመስላል መዝራዕቱ ሰልማን አል ፋሪስ ብሎ ማለት ይህ ነው።